ስለነገርኳት ደስ ብሎኛል። የማን ትዳር ተበጥብጦ የማን ይቀራል? ካሌብ እርግጠኛ ሆኖ ነው የነገረኝ። ትውቴ እባክሽን፣ ካዘንችልኝ የሆነ እሱ ንገሪኝ። እውነቱን ማሰማሽ እኮ ከቅርብ ጊዜ በኋላ ግን እየተናነቅን አይመስልም። ጠብ እርግፍ እንድል እፈልግ ነበር። እንድ አልጠበቅኩም ግን ቢያንስ ስርዓት ይዘህ ትኖራለህ ብዬ ነበር። የቤቱ ባለቤት ምንም ቢለኝ እታዘዛለሁ። ለአንተ ግን የቤቱ ባለቤት ልጅ ነኝ እኮ። ልጅ ነህ እንጂ እኮ ባለቤት አይደለም። ከዚህ በፊት ከባድ ነገሮችን አድርገህ ትችላለህ ተጠቀቅ በከባዱ እንዳልበቀለ አንተ ብትነግረኝ ህይወቴን ትታደግልኝ ነበር። ብዙ ጊዜ ተበልቷል። ዋናው ነገር ማወቅሽ ነው። ሁሉንም ነገር በቀጥታ ባልነግርሽም ብዙ ብዬሽ ነበር። እንደሚወድሽ ግን እንዳትረሺ። በአቋራጭ ብር አግኝቶ ከአንቺ ጋር መኖር ነበር ፍላጎቱ የሶት ዳር ብትነ ትት ካ ምስጢር ትልጋብዛችሁ እነዚህ ብሽቆች፣ ወይኔ ቲና፣ ቆይ፣ እኔ ነኝ አንተን መብሸቅ ያለብን አንቺ ነሽ እና ደግሞ በሽቀሻል። እኔ ደግሞ ኪሳሬ በጣም ያናደኛል። ምን የከሰርነው ነገር አለ? እውነትም ጤነኛ አይደለሽም። አትስደበኝ። አልሰደብኩሽም። እንደውም ለዚህ ንግግርሽ ብመታሽ ደስ ይለኛል። ቆይ፣ ለምን ግልጽ አድርገሽ አስነገኝ? በጣም ደና ነኝ። ምን ልታዘዝ? ካፌ እኮ አይደለም የገባሁት ሚስቴ እና ያገኘኋት ይኸውልህ፣ ሚስትህ አይደለሁም። ታድያ፣ ቆይ፣ ምን ይነሽ አሁን አላውቅም። ቆይ ለካሌ ማን ልድርለት ነው? ትሁትን ወይስ ኤደን? እኔ የፈለገው መርጦ ቢያገባ ደስ ይለኝ። ሁለቱም ምን ይወጣላቸዋል? ታዲያ ሁለቱንም የሚያግባ እንዴ? አንዳንድ ሰዎች ሁለት ቦታ መሆን ይችላል፣ እኔ ልጅ ግን አይችልም። ማንም ትላንትና ትሁቴ ልብስ ለብሳስቶ አንቺን እንኳን አረስት ነገር ትችል እንዴ? አንተን አስደንቅጠሃለች እንዴ? እኔ ትልቅ ሰው ነው ወልድ ማደርሰት ለብልግናሽ ግን ለከታ ድርግለት። አላርፉ ካሉ ደግሞ ኤደን ተብዬዋን እቆልፋታለሁ እኔ ደግሞ አንቺን እቆልፍሻለሁ። እራቱ ግን በጣም አሪፍ ነበር፣ ሰው ለማስቀናት ብለን ወጥተን አሪፍ ጊዜ አሳለፍን። ትሁት እራሱ እንዴት እንደምታምር መቼስ ልብሱን ነው ኖር ብሎ የተቀበሉት? በጣም እንጂ እነሱ እራሱ ደነገጡ። እሷ ትረዳለች፣ ለሷ ይገባታል። አባዬ ይዳን እንዴ ወጭ ቲናንና ዳኒን ለማብሸቅ በተለይ ደግሞ ቲናን ለማብሸቅ የተደረገው የእራት ግብዣ ካሌብን አይኑን ገልጦ ትውትን እንዲያያትና አሁን ደግሞ ቁጭ ብሎ ትውት ራሱ በጣም አምሮባት ነበር፣ እንደዚህ ውብ ነች እንዲህ ብሎ እንዲገረም አድርጎታል ማለት ነው። የካሌብ አባት ደግሞ ካሌብ እንደዚህ ሲል በፊትም ልጁ እንዲያገባ ይፈልግ ነበር እና አሁን ደግሞ እያለው ያለው ከተመቸች ልዳርህ እንዴ እያለው ነው ማለት ነው። በፊት ላይ እንደውም ኤደንን ይድርለታል ብለን ስናስብ ነበር። አሁን ደግሞ ከአንዳንድ ነገሮች ስንጠረጥር የካሌብ አባት ትውትንም ለካሌብ ድርለት ይችላል ማለት ነው። ሰውት እንደውም ዛሬ የካሌብ ነባ ስትለው የነበረው ቤተሰቦቼ ናፍቆኛ ለዛ ድርሼ መጥ አለው። አባቴም ናፍቆኛል ብላ ቀጠል አድርጋም የነገረችው ወላጅ አባቷ እሷ እንድታገባ ምን ያህል እንደሚፈልግ ና እሷ ገብታ ተድራ ማየት ምን ያህል እንደሚያጓጓው ለካሌብ አባት ስትነግረው እንደዛ ከሆነ እኮ እኔም አባትሽ ነኝ እድርሽ፣ አለው ስራም ከፈለግሽ ስራ አሰራሻለሁ፣ ትምህርትም ከፈለግሽ አስተምርሽ አለ እያላት ነው ማለት ነው። ያው እሱ ከዚህ በፊት እሷ ያደረገችለትን ነገር ስለሚያውቅ ነው። ከዚህ በፊት ብዙ ጊዜ ቲና የካሌብን አባት ለመግደል ስትሞክር ትሁት እዛ ቤት ባትኖር ኖሮ የቲና እቅዶች ይሳኩላት ነበርና የትሁት እዛ መኖር ደግሞ በብዙ ነገር የካሌብን አባትም ካሌብንም ከብዙ ነገር ጠብቆታልና አሁን ደግሞ ለዛ ለዛ ይመስላል የካሊብ አባት እንደውም ለካሊብም ሊድራት ያሰበ ይመስላል ማለት ነው። ከሁሉም ነገር በላይ ደግሞ የሚያስገርመው ካሊብ ባለፈውም ኤድንን እድር ልሃለው እሷ ልጅ በጣም ቆንጆ ነች፣ ቀስ ብለህ ቅረባት ብሎ ሲያወራው ካሊብ ደንገጥ ብሎ ፈርቶ ነበር። አሁንም ደግሞ የካሊብ አባት ትሁት፣ እንዴት ነህ? ተመቸችህ እንዴ? ልዳርህ ሲለው እሱ ደንገጥ ብሏል ማለት ነው። እሱ ይፈራል። አባቱ ነው እንጂ ትንሽ እንደውም እድር ሃለው እንደዚህ ያደርግሃለሁ ብሎ ያንን ሀሳብ የሚያመጣለት ማለት ነው። ምናልባት ወደፊትም የሚፈጠረው አይታወቅም። ካሌብ እና ትሁት አንድ ላይ ሊሆኑ ይችላሉ። ኤደን ያው ስለ ዳኒና ስለ ቲና ያለውን ነገር አውቃለች፣ ካሌብ ከነገራት በኋላ ማለት ነው። ካሌብ ያለውን ነገር ቁጭ አድርጎ ቲናና ዳኒ ኮ እንደዚህ ፍቅረኛ ቦች ናቸው ብሎ ያየውን ነገር ራሱ መኝታ ክፍል የራሱ አልጋ ላይ ራሱ እንዳያዛቸው ያንን ነገር ነግሯታል። ኤደን መጀመሪያ ላይ ደንገጥ ብላ ነበር። እናም ወደ ቤትም መታ የካሌብን አባትም ጠይቃለች፣ ትሁትንም ጠይቃለች ማለት ነው። የካሌብ አባት ያው ከዚህ በፊትም በአንዳንድ ንግግሮቹ መሀል ሊነግራት ሞክሮ ነበር። ነገሮችን ቀስ እያልሽ አጤኝ፣ ቀስ እያልሽ እስቲ ያሉት ነገር ተመልከቻችሁ ብሎ ነበር። ግን ኤደን ያንን ነገር ልትረዳ አልቻለችም ና የካሌብ አባትም ሲላት የነበረው ዛሬ እሱን ነው። ለምንድን ነው እሱ ያልነገራችሁኝ? ለምንድን ነው የደበቃችሁኝ ብላ ስትጠይቀው፣ እሱ ያላት እኔ ኮ በቀጥታ ልነግርሽ አልፈለግኩም፣ በራስሽ እንድደርሽበት ፈልጌ ነበር። እንደዛ ቢሆንም ግን በአንዳንድ በንግግሮቼ መሃል እንደዚህ ብዬ እንደዚህ ብዬ ነግሬሻለሁ ብሎ ከዚህ በፊት ሲያወራ የነበረውን ነገር ነግሯታል ማለት ነው። ኤደን ትሁትንም ስትጠይቃት፣ ትሁትም ያለውን ነገር ያየችውን ነገር ሁሉ ነግራታለች። ግን ደግሞ ትሁት እዛ ጋር መካድ ያልፈለገችው ያለውን እውነታ ልትነግራት የፈለገችው ዳኒ ሌላ ሴት ቢደርብባትና የሰው ቤት ገብቶ የሰው ትዳር ቢበጠብጥም ይህንን ሁሉ ነገር የሚያደርገውን ነገር ለእሷ ብሎ እንደሚያደርግና እሷ ምን ያህል እንደሚያፈቅራት ነገራታለች ማለት ነው። ይሄ ደግሞ የሚያሳየው ዳኒ ምን ያህል እንደሚያፈቅራትና ለእሷ ፍቅር ብሎ ከእሷ ጋር ለመኖር ከመጓጓቱ የተነሳ እዚ ጋር የማይሆን ነገር እየሰራና የማይከፈል መስዋዕት እየከፈለ ነው። ይሄ ደግሞ ምናልባት ወደፊት አይታወቅም። ትሁት እዛ ጋር ያለውን ነገር ነግራታለች ና አሁን ላይ እሷ እያለች ያለችው ለጊዜ ዞር ልበል፣ ለጊዜ ልደበቅ እያለች ነው። ምናልባት ደግሞ ከራሷ ጋር ውርታ ያለውን ነገር ያጤናባት ዳኒ እስካሁን እያደረገ የነበረውና አሁንም እያደረገ ያለው ለእኔ ፍቅር ብሎ ነው እኔን ከመውደዱ የተነሳ ነው። እናም ከኔ ጋር ለመኖር ከመጓጓቱ የተነሳ ነው ብላ ያለውን ነገር አስባበት፣ ይቅርታ አድርጋለት ምናልባት ከዳኒ ጋር ሊሆኑ ይችላሉ። ወደፊት የሚፈጠረው ነገር አይታወቅም ማለት ነው። በእርግጥ አሁን ላይ ዳኒ ላይ በጣም ተናዳባታለች። እንዴ ነው እንደዚህ የሚያደርገው እንዴት ነው የሰው ትዳር የሚያፈርሰው ብላ ያ ነገር ጥያቄ ፈጥሮባታል። ትሁትንም የጠየቀቻት ይሄን ነው። ትሁት እዛ ጋ ዳኒ ኮ ይሄን ነገር የሚያደርገው ለአንቺ ብሎ ነው፣ የሆነ ገንዘብ ከዚህ አግኝቶ አንቺን አግብቶ ከአንቺ ጋር ለመኖር ነው ብላ ዳኒ ከዚህ በፊት ወደ ኪችን እየገባ ለትሁት ሲያወራላት የነበረውን ነገር እዛ ጋ እናገራታለች። ምናልባት ኤደን አሁን ወደ ቤት ተመልሳ ወይ ደግሞ ልደበቅ እያለች ነው የሆነ ቦታም ተደብቃ ይሄን ነገር ቀስ ብላ ልታሰላስል ልታስብበት ትችላለች። እናም ለተፈጠረው ነገር ይቅርታ አድርጋለት እስካሁን አጥፍታል ካሁን በኋላ ደግሞ እኛ የራሳችንን ስራ ከዜሮ ጀምረን አብረን መኖር እንችላለን ብላ በዛ ነገር አሳምናው ዳኒን አብሮ ሊሆኑ ይችላሉ። እሷና ዳኒ አንድ ላይ ከሆኑ ደግሞ እዚ ጋ አሁን የካሌብ አባት እያወራው እንደነበረው ትሁትን እድርሃለሁ ብሎታልና ለካሌብ ትሁትን ሊድር ላ ይችላል ማለት ነው። ያው ካሌብም ትንሽ ደንገጥ ብሎ ነበር። የራቱ ግብዣ ከተደረገ በኋላ እሱ ትሁትን ከዚህ በፊት የሚያውቃት ኪችን ውስጥ አሮጌ ልብሶችን ለብሳ ስራዋን ስትሰራ ነው እንጂ እንደዚህ ያማረበትን ልብስ ለብሳ እንደዚህ ጽድት ብላ ስትመጣ አይቷት አያውቅምና፣ ያ ነገር በጣም አስደንግጦታል። ለዛም ነው አሁን ላይ ካሌብን የራት ግብዣ በጣም አሪፍ አጋጣሚ ነበር። ሰዎቹን እናብሽቃችሁ ብለን እኮ እኛም ጥሩ ጊዜ ያሳለፈ አሪፍ ጊዜ አሳለፈን። እናም ደግሞ ትሁት ራሱ እንደዚህ ቆንጆ ነች እንዴ እንደዚህ ያምርባታል እንዲህ በጣም ያማረባት ብሎ ለካሌበባስ ያምራ ትሁት እየሰማችሁ ነበር በር ላይ ሆና እነሱ የሚያወሩትን ነገር እሷም የሰማችው ነገር አስደንግጧታል። እናም ደግሞ የካሌብ አባት እዛ ጋር እያለ ያለውን ነገር እሷ ራሱ በጆሮዋ ሰምታለች ማለት ነው። ከተመቸች ልዳርህ እንዴ የሚለው ማለት ነው። የካሌብ መልስ እዚህ ጋር አልሰማንም። ምናልባት አሁን ካሌብ እዛ ጋር ለአባቱ የሆነ ነገር ሊመልስለት ይችላል። እዛ ጋር አሁን ደስ ይለኛል እሷን ከገባው ብሎ ለአባቱ ከመለሰለት ምናልባት ወደፊት በእሱና በትሁት መሀል የሆነ ነገር ሊፈጠር ይችላል ማለት ነው። ካሌብ ያው ከዚህ በፊት ትሁትን በአንዳንድ ነገሮች ሲቆጣት ሲናደድባት ነበር፣ ያኔ ነገሮችን ከማወቁ በፊት ስለ ቲና ያለውን እውነታ ከመረዳቱ በፊት ትሁት ያለውን ነገር ስትነግራቸው ቲና እንደዚህ ታደርጋለች እንደዚህ ታደርጋለች ብላ ስትነግረው ቲናን በጣም ስለሚያፈቅራትነት ስለሚወዳት እዛ ጋ ደግሞ ትሁት መታ ስለሷ መጥፎነት ስለሷ የምታደርጋቸው ተንኮሎችን ስትነግረው ትሁት ተንኮለኛና ክፉ ሆና እዛ ጋ ከቲና ጋር እንዲጣሉ ትዳሩን ለመበጥበጥ የምታደርግ መስሎት ነበር። እና ከዛ በኋላ ያለውን ነገር ተረድቷል። እናም ደግሞ ትሁት አባቱን ለማዳን አባቱን ለመጠበቅ የከፈለችውን መስዋዕትነት ተረድቷል። አሁን ደግሞ ከዚህ ሁሉ ጊዜ በኋላ ትሁትን የሷን ውበት ማድነቅ ጀምሮ ጀምሯል ማለት ነው። ሌላው ነገር ደግሞ በካሌብ እና በዳኒ መሀል እየተፈጠረ ያለው መናናቅ ነው። ዳኒ አሁን ላይ ካሌብን እንደ በፊቱ አይፈራውም። እንደ በፊቱ አንገቱ ደፍቶ ራሱ አያወራውም። ያው ካሌብ ያለውን ነገር ከሰማ በኋላ ዳኒ ከዛ ቤት እንዲወጣለት ደጋግሞ ፈልጎ ነበር። ዳኒ ደግሞ አልወጣም ብሎታል። ባለፈውም ደረጃ ላይ አግኝቶት ከዚህ ቤት ውጣ ብሎ ሲለው እኔ እኮ እዚህ ቤት ያለሁት አባዬ ስላለኝ ነው፣ አባዬ እዚህ ቤት እንድኖር እስከፈለገ ድረስ እኔ ከዚህ ቤት አልወጣም። አንተ ምን አገባ? ቤት እኮ የአባት ነው እንጂ ያንተ አይደለም ብሎ ዛሬ ራሱ ያለውን ነገር ነግሮታል። አንተ እኮ ምንም ንብረት የለም። ንብረቶቹ እንዳለ ያባት ነው ብሎ እዛ ጋ ከካሌብ ጋር እኩል ትከሻ ለትከሻ የመለካካት ያህል ንግግር ሲያወሩ ነበር ማለት ነው። ይሄን ነገር ደግሞ የቀሰቀሰው ዳኒ ሳሎን ቁጭ ብሎ እግሩን ቴብል ላይ አስቀምጦ ስልክ ሲጎረጉር ነበር እና ካሌብ ደግሞ ያንን ነገር ሲያየው አናደደው። እኔ ራሱ በራሴ ቤት እግሬን እንደዚህ ሰቅዬ ተቀምጬ አላቅም። አንተ እንዴ ነው እንደዚህ የምትቀመጠው? በጣም የተናናቅን አልመሰለህም? እንዲ ብሎ ያንን ነገር ለዳኒ ሲነግረው ዳኒም ትንሽ እየተናደደ ይመስላል እና እና ጎንበስ ብዬ ጠብር ግፍ እንድልልፈልገ ነው እንዲ ብሎ እዛ ጋር ሁለቱም እኩል ለእኩል መልስ እየተማ እየተመላለሱ ነው ማለት ነው። ይሄ ነገር ደግሞ እንደዚህ አድጎ እንደዚህ የመናናቅና እንደዚህ እኩል መልስ የመመላለስ ደረጃ ላይ የደረሰው ባለፈው ዳኒ ካሌብን አንገቱ ካነቀው በኋላ ነው። ዳኒ ባለፈው አንገቱን ያነቀው ኤደንን ያገባብኛል፣ ኤደንን ይወስድብኛል የሚለውን ነገር አስቦ ነው። ዛሬ ደግሞ ቲና ያንን ነገር ስትነግረው የካሌብ አባት ምናልባት አይታወቅም፣ ኤደንን ለካሌብ ሊድር ይችላል ብላ ያንን ነገር ስትነግረው ራሱ በጣም አናዶታል። እናም ደግሞ እሷ ካሌብን ካገባች ብላ አዛጋ ቲና ኤደን ካሌብን ካገባች እኔ አልተዋትም አንገቷን አን ላይ ነው የምገላ ስትሎ እዛ ጋ ዳኒ ሳያቆ ከአፉ አሙልጦ አንቺ ደግሞ እንደዛ ካደረግሽ እኔ አንቺን ነው አንቄ የምገልሽ ብሎ እዛ ጋ ነግሯታል ማለት ነው። እሷ ለምንድን ነው ብላ ያን ነገር ራሱ ለምንድን ነው እኔ የምተገለኝ ለሷ ብለ ብላ ስትጠይቀው እሱ እዛ ጋ ነገሩን ያስቀየሰው እኔን ጣጣ ውስጥ አትጨምሪኝ፣ ባንቺ ምክንያት የሆነ ነገር እንዲደርስብኝ አልፈልግም ብሎ ነው ነገሩን ያስቀየሰው እንጂ እዛ ጋ ለኤደን ብሎ ምንም ነገር እንደሚያደርግ ነግሯታል ማለት ነው። ቲና ደግሞ ዛሬ ትንሽ ከመስመር ያለፈ ንግግር ለካሌብ ባባ ስትናገረው ነበር። በተለይ ደግሞ ስለ እራቱ ግብዣና ካሌብ ትሁትን አይቶ ስለመደንገጥ አያይዛ ሽማግሌውን የካሌብን አባትን ትሁትን ወልዶ ሊያደርስ የሚችለውን ሽማግሌ አንተ ራሱ እሷን አይተ ደንግጠሃል እንዴ ልብ ደንግጧል እንዴ? ብላ ያንን ነገር ነግረዋለች ማለት ነው። ሽማግሌው ደግሞ ይሄ ነገር በጣም አናዶታል። አንቺ ብልግናሽን ልክ አድርጊበት፣ ንግግርሽን እያየሽ ተናገሪ ብሎ እዛ ጋ እንደተናደደባትና እንዳናደደችውን ነግሯታል። ግን እሷ ደግሞ መለስ ብላ ይቅርታ ጠይቀዋለች። እኔ እንደዛ ለማለፍ ፈልጌ አይደለም ብላ ማለት ነው። እናም እዛ ጋ የጠየቀችው ትሁትን ነው ወይስ ኤደንኑ ለካሌብ የምትድሮ ብላ ስትጠይቀው እሱ የፈለገውን መርጦ ማግባት ይችላል ካሌብ እኮ እንደ አንዳንድ ሰዎች አይደለም። አንዳንድ ሰዎች ሁለት ሰው እንደሚይዙት እሱ ሁለት ሴቶች ማግባት አይችልም ብሎ እዛ ጋ ቲና ራሱ በነገር ናካ አድርጓታል። እሷ ደግሞ ያን ነገር አላወቀችም ማለት ነው፣ ልብ ብላ አላጤነችም እንጂ እዛ ጋ ሽማግሌው ምን ለማለፍ ፈልጎ ነው ብላ ብታስብበት ኖሮ ምናልባት እኔ እያደረግኩ ያለውን ነገር አውቆብኝ ይሆን እንዴ፣ እኔ ከዳኒ ጋ ሌላ ግንኙነት እንዳለኝ ያውቅብኝ ይሆን እንዴ ብላ ያን ነገር ራሱ ማሰብ ትችል ነበር። ግን እሷ ነገሩን ማጤን አልቻለችም። እሷ አሁንም እየተናደደች ያለችው እንዴት እኔ የካሌብ ምስት እዚህ ጋ ያለው እሱ ካሌብን ሰራተኛ ጋር ይዞ ሄዶ እራት ይጋብዛቸዋል የሚለው ነገር ነው። ይሄን ያክል ያበሸቃት ማለት ነው። ሽማግሌውም እራት ግብዣ ለምንድን ነው በምን ምክንያት ነው ብሎ እዛ ጋር ሲጠያየቁ የሆነ አዲስ ስራ ተፈራርም ያለው እሱን አስመልክቶ የደስ ደስ ነው ብሎ እነሱን ይዞ ወጥቷል ማለት ነው። ዳኒም ደግሞ ሲጠይቀው እኛ እራት ግብዣ አይኖርንም እንዴ ሲለው ያው ተራ በተራ ነው ብሎ ያንን ነገር አስቀይሷል ማለት ነው።